ዘላቂ ሰላምን ለማስፈንና ኅብረ ብሔራዊ አንድነትን ለማጠናከር እንደሚሰሩ የሃይማኖት አባቶች ተናገሩ። ልዩነትን በመቻቻል ለመፍታትና ሀገራዊ አንድነትን ለማጽናት ሁሉም በጋራ መስራት አለበት ብለዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው ሀገር አቀፍ የሰላም ኮንፈረንስ በባህር ዳር ከተማ ከነገ ጀምሮ ለሁለት ቀናት ይካሄዳል። ስራው ድንቅ ደሳለው የሀገር ሰላም እንዲጸና፣ የሃይማኖት ተቋማት ለሀገር ግንባታ ያላቸው አበርክቶ ከፍተኛ ነው። ዘላቂ ሰላም እንዲረጋገጥና ዜጎች በሰላም ወጥተው በሰላም እንዲገቡ በየቤተ እምነታቸው ከጸሎት ባለፈ ለሰላም ትልቅ ዋጋ በመስጠት የተለያዩ ተግባራትን ሲያከናውኑ መቆየታቸውን የሃይማኖት አባቶች ተናግረዋል። ወንጌል ትመክራለች፣ ታስተምራለች። መጥፎውን ነገር እንድንተው ታደርጋለች፣ በመልካም ነገር እንድንመላለስ ታደርጋለች ወንጌልን ተጫምተን በወንጌል ሰላም ከኖርነ የምንፈልገውን ሰላም እናገኛለን። የማያስፈልገንን ነገር ደግሞ እንድንተው ታደረጋለች ማለት ነው። ስለዚህ ማንም ሰው በሰላም መኖር እንዳለበት የእግዚአብሔር ቃል ያስተምረናል ማለት ነው። ሁልጊዜ ሶላት ሰግደው ካበቁ በኋላ ስግደትን እንደጨረሱ ጦለት የሚያደርጉት ዱ የሚያደርጉት ነገር ምንድን ነበረ? አላሁማ አንተ ሰላም፣ አንተ ጌታዬ ሰላም አንተነህ፣ ወሚንከ ሰላም ሰላም የሚያለ ካንተ ነው ወይለከ ያዑዱ ሰላም ወደ አንተ ነው ሰላም የሚመለሰው እያሉ ማንኛውም አማኝ አሁን በየሶላቱ ሰግዶ ካበቃ በኋላ ይህን ዱዓ ይለዋል። ያኒ ሰላም በጣም በቁርአን ቦታ ላይ በጣም ብዙ ቦታዎቹ ላይ ሰላምን ያወሳል። በሮሜ መጽሐፍ ምዕራፍ አምስት ቁጥር አንድ ላይ እንግዲህ በእምነት ከጸደቃችሁ በእግዚአብሔር ዘንድ በኢየሱስ ክርስቶስ ፍቅርን የያዙ ነው የሚለው ፍቅርን ያዙ ነው የሚለው ቃል በቃል ማለት ነው። እና ሰላምን ያዙ ነው የሚለው ሰላም የሚለው ሰላምን ያዙ ነው የሚለው እና ሰላምን ልንሰብክ፣ ሰላምን ልንናገር፣ ሰላምን ልናውጅ ለክርስቶስ ደቀ መዝሙሮች፣ በእኛ ስር ለምናገለግላቸው ምእመኖች ሰላምን ነው የምናውጀው። ልዩነትን በመቻቻል መፍታትና ለአንድ ሀገር በጋራ መቆም እንደሚገባ ያነሱት የሃይማኖት አባቶቹ ትውልድን በመልካም ስነ ምግባር መቅረጽ እንደሚገባም ገልጸዋል። ሰዎቹ ለሰዎቹ እስበሳቸው ካልተባበሩ መስጊዶችም አይኖሩም ቤተ ክርስቲያኖችም አይኖሩም። እንደዚሁ መሸጫ መገበያያ ቦታም አይኖርም እስበሳቸው እስካልተባበሩ ድረስ እያለ ለሰላም በጣም ብዙ ቦታ ነው የሚጠራው። ማለት ጥላቻን መዝራት ማስፋት፣ ልዩነቶችን ሰዎች እንዳይገናኙ፣ ማህበረሰቦች እንዳይገናኙ፣ ቡድኖች እንዳይገናኙ፣ ቤተሰቦች እንዳይገናኙ፣ በባለትዳሮች መካከል፣ በጓደኞች መካከል ይሄ በጣም መርዘኛ የሆነ ነገር ስለሆነ ጠቢቡ ሰለሞን እንዴት አድርጎ እንዳየው ና ነፍሱ ትጸየፈዋል ይችላል እና ጸያፍ የሆነ ነገር ከመስራትም ሳናውቅም ቢሆን መቆጠብ በጣም ጥሩ ነው። ማንም ሰው ድርሻውን ሊወጣ ይገባል። አሁን በቅደም ተከተል ካየናቸው ትውልድ በስነ ምግባር ተቀርጾ እንዲያድግ የመጀመሪያ የቤተሰብ ድርሻ አለው። ቤተሰብ ልጆቹን ሲያሳድግ በስነ ምግባር መልካሙን ነገር ከመጥፎ እየለዩ እንዲያድጉ ማስተማር ይጠበቅበታል። ዘላቂ ሰላም እንዲመጣና የዜጎች ሁለንተናዊ ተጠቃሚነት እንዲረጋገጥ ለሰላም በየቤተ እምነታቸው የድርሻቸውን እንደሚወጡ ማስገንዝበዋል። መጽሐፍ ቅዱስ የሚለን ግን በክፉ ፈንታ በጎ አስብ ነው። ሲጀመር በጎ ነው ልናስብ የተጠራን እኛ። ኢየሱስ ክርስቶስ ወደ ምድር ሲመጣ እኔ ሰላምን ላመጣላችሁ፣ ሰላምን ላበዛላችሁ ነው የመጣሁት እኔ ነው የሚለው ስለዚህ ሰላም ያመጣልን ኢየሱስ ከሆነ ሰላም ያበዛልን እሱ ጌታ ከሆነ የእሱ ደቀ መዝሙር ከሆነ የሰላም ሰዎች መሆን አለብን እና ሕዝባችንን ይህን ቃል ነው የምናስተምረው። የእምነት ተቋማት ሰዎቹ ከግብዝነት እንዲወጡ ታራቂ እንዲሆኑ። ጥላቻ ሊኖር ይችላል፣ ሊጋጭ ይችላል፣ ሰው ከራሱ ጋርም ሊጋጭ ይችላል። ግን በሮሜ መጽሐፍ ምዕራፍ 12 ከቁጥር አንድ ጀምሮ አንድና ሁለት ምን ይላል መሰለህ? በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ሰው በአእምሮ መታደስ መለወጥ አለበት። ከዛ በኋላ ቁጥር ሁለት ላይ በልባችሁ መለወጥ ታደሱ ይላል። ስለዚህ በአእምሮ መታደስ አለ፣ በልብ መለወጥ መታደስ አለ። ስለዚህ በልብ መለወጥ የታደሰ ሰው ወንድሙን አይጠላም። ገር ነው የሚሆነው ማለት ነው። ሩሩ ነው የሚሆነው ማለት ነው። አዛይ ነው የሚሆነው ማለት ነው። ወንድሜ ከኔ ይሻላል ማለት ነው የሚጀምረው ጦር አይመዝም ማለት ነው። ሰላም የሁሉም ነገር መሰረት በመሆኑ ሀገር ወዳድ ትውልድ ለማፍራትና ኅብረ ብሔራዊ አንድነትን ለማጠናከር ሁሉም የድርሻውን እንዲወጣም ጥሪ